ውድ የቻናል የቤተሰቦች ዛሬ የምንወያይበት ርዕስ በምድር ላይ ስለሚመጣው አስትሮይድ ወይ ደግሞ ኮሜት ወይ ደግሞ በትንቢት ላይ የተጻፈው የሬቶ ትንቢት ይሆናል። በመጽሐፍ ቅዱስ በዮሐንስ ራእይ በምዕራፍ ስምንት የተገለጸው የሬቶ ትንቢት በምድርና በነዋሪዎቿ ላይ ተነግሮ የማያልቅ ጥፋት የሚያስከትል አስከፊ ክስተት ያሳያል። በዚህ ራይ የተነገሩ ትንቢቶች አስፈሪና የሚያስጨንቁ ናቸው። ቃል በቃልም ዮሐንስ በራዩ በምዕራፍ ስምንት ቁጥር አስር ላይም በዚህ መልኩ አስቀምጦታል። ሶስተኛው መልአክ ነፋ፣ እንደ ችቦም ታላቅ ኮከብ ከሰማይ ወደቀ፣ በወንዞችና በውሃም ምንጮች ሲሶ ላይ ወደቀ። የኮከቡም ስም ሬቶ ይባላል ይለናል። ይህ ማለት አሁን በምንገኝበት ሰዓት የተለያዩ ክስተቶች እየተከሰቱ ነው በዓለማችን ላይ ማለት ነው እና ከነዚህ ክስተቶች መካከል አሁን በሀገራችንም ሆነ በተለያዩ አገራት የመሬት መንቀጥቀጥ፣ የውሃ መበከል፣ የአየር መበከል የተለያዩ ነገሮችን እያየን ነው እና በዮሐንስ ራእይ ላይም ደግሞ የተጻፉ ሰባት ራእዮች አሉ። ከእነዚህም መካከል ደግሞ አሁን የገለጽኩላችሁ ከሰማይ የሚወረወረው አስትሮይድ ወይ ደግሞ በመጽሐፍ ቅዱስ በዮሐንስ ራእይ ላይ ያለው የሬቶ ትንቢት ነው። የሬቶ ትንቢት የሚገልጸው ትልቅ የሆነ ግዙፍ የሆነ ወይ ደግሞ ተራራ የሚያክል አስትሮይድ ከሰማይ እንደሚመጣና ወይ በፓስፊክ ኦሽን ወይ ደግሞ በህንድ ውቅያኖስ አካባቢ እንደሚወድቅ ሲወድቅን ብዙ የተለያዩ ችግሮችን እንደሚያመጣ ይገልጻል። አሁን በተለያየ ዓለማት ላይ የምናየው የመሬ መንቀጥቀጥ አሁን ከሁለት ቀን ከሶስት ቀን በፊት ራሱ በማይናማር እና በታይላንድ የመሬ መንቀጥቀጥ ተከስቶ ነበረ። ከዛ ውስጥም ኢቨን የመሬት መንቀጥቀጡ ራሱ ረደ መሬቱ 7.7 ነበረ እና ብዙ ሰዎች እንደተጎዱ የሞቱም እንዳሉ በተለያዩ የዜና አውታሮች ሰምተናል። እንዲሁም በአሁኑ ሰዓት ብዙ ኒውስ በሚናገሩበት ሰዓት አሁን ታዋቂ ታዋቂ ዜና አቅራቢዎች ራሱ የምንላቸው ከዚህ በላይ ራሱ ወደፊት እንደሚመጣና ህዝቡ መጠቀቅ እንዳለበት መዘጋጀት እንዳለበት እየተነገረ ነው። ይሄ ዘመኑ የዋጀው ነገር ነው። እኛ ፈልገነው እኛ ውደነው ወይ ደግሞ እኛ ስላሰብነው ሳይሆን በዓለማችን ላይ በአሁኑ ሰዓት የተለያዩ ነገሮች፣ ከባባር ነገሮች እየተከሰቱ ነው። ኢማጂን ገና አስትሮይዱ አልመጣም። አስትሮይዱ ደግሞ ሲመጣ የወንዞች መበከል፣ የውቅያኖሶች መበከል፣ የሀይቆች መበከል የተለያዩ ክስተቶችን ነው የሚፈጥረው። በዮሐንስ ራእይ ላይም ደግሞ በምዕራፍ ስምንት ከቁጥር አስር ጀምሮ ብታነቡት ስለዚህ ነው የሚያወረው የሚገልጸውም ጭምር ማለት ነው። እና ውድ የቻናል የቤተሰቦች ሁላችንም በጸሎት መትጋት ነው ያለብን። ምክንያቱም ይህ ወረደ ማለት የምድርን ሲሶ ውሃ ይበክላል። ውሃውም ደግሞ ወደ መራራነት እና ወደ ተለያዩ መርዛማነት ይቀየራል። በዚህን ጊዜ መጠጣት ብንፈልግ እንኳን በዛ ነገሮች እንበከላለን ማለት ነው። ስለዚህ አሁን ራሱ በተለያየ የዜና አውታሮች የሚነገረው ይህ አስትሮይድ በ2020 አይሚን በፈረንጆች አቆጣጠር ማለት ነው በ2029 ይመጣል ብለው እነሱ ተንቢዋል። ላይክ እንደ ናሳ አይነት ማለት ነው ግን ከፈጣሪ በስተቀር ዓመተ ምሕረቱን የሚያውቁ የለም። እነሱ ጀስት ገስ ነው፣ ኢማጂኔሽን ነው፣ ፕሪዲክሽን ነው የሚናገሩት ወይ ደግሞ በቃ ያንን ቀን እንድናስበው ና እንድንዘጋጅበት ነው። ግን ቀኑ የሚያውቀው ፈጣሪ ነው፣ መቼ እንደሚመጣ ምድርን መቼ እንደሚመታት፣ የት አካባቢ እንደሚመታት በፓስፊክ ኦሽን ነው ወይ ወይ ደግሞ በኢንዲያን ኦሽን ነው ወይ ያ በምድር ላይ በሚወድቅበት ጊዜ ምን አይነት ጉዳት ያስከትላል? ምን ነገሮችን ይበክላል? የተለያዩ ነገሮች ሊፈጠሩ ይችላሉ። ያ በመጣበት ጊዜ ማለት ነው እና ብዙውን ጊዜ ራሱ ብዙውን ጊዜ ራሱ አሁን የምናየው አለማችን ላይ ላይክ እንደ እርዝ ኪዊክ ላይክ ሼኪንግ የተለያዩ ነገሮች እየተከሰቱ ነው እና የማለት ላይክ አለማችን ወደ ሽፍቲንግ እየተቀየረች ነው። ሽፍቲንግ ማለት ላይክ ፍሮም ስሪዲ ቱ ፋይቭ ዲ ማለት ነው። የትራንዛክሽን ታይም ላይ ያለ ነው ሁላችንም ማለት ነው። ይህ ማለት ከስሪ ዳይሜንሽን ወደ ፋይቭ ዳይሜንሽን ማለት ነው። ፍሮም ማቴሪያሊክ ወይ ደግሞ ፊዚካል ቱ ስፕሪቹዋል እየሄድን ነው ማለት ነው። ውድ ቤተሰቦች እያዳመጣችሁኝ እንደሆነ ተስፋ አደርጋለሁ። እና ሁላችንም በተቻለ መጠን አሁን አለማችን ላይክ እንደ ሪሴት እያደረገች ነው። ሪሴት ማለት ላይክ እንደ አዲስ አሁን በኖ ዘመን በኖ ዘመን የነበረበት ጊዜ ያው የጥፋቱ ጊዜ አለ፣ የውሃው የጥፋቱ ጊዜ። ከጥፋቱ በኋላ ደግሞ ላይክ እንደ ትራንዛክሽን ሆኖ ወደዚህ የመጣበት ጊዜ አለ። አሁን እኛ ያለ ነው አዘ ኢንዶፍ ላይክ እንደ ትራንዛክሽን ላይ ነው ያለ ነው። ከስሪዲ ላይክ እንደ ፊዚካል ላይክ እንደ ፊዚካል ከማመን ወደ ስፕሪቹዋል ወደ መንፈሳዊ ትራንዛክሽን እያደረገን ነው እና ወደፊት ማለት አሁን ይህ ነገሮች እነዚህ ሰባት መለከቶች በህን እስራኤል የተጻፉ ሰባት መለከቶች አሉ። ከነሱ መካከል በሶስተኛ ላይ ያለው አሁን የገለጽኩላችሁ ከሰማይ የሚወርደው ኮሜት ነው ወይ ደግሞ የሬቶ ትንቢት ማለት ነው። ያ በወረደበት ጊዜ ከባድ ችግር እንደሚፈጠር ከባድ መከራ እንደሚያመጣ፣ የውሃ መበከል፣ የተለያዩ ነገሮች ኢቨን የመሬት የመሬት አካል ራሱ ሳይድ ባይ ሳይድ የመለዋወጥ ብዙ ነገሮችን ኢንፍራስትራክቸሮችን ብዙ ነገሮችን ዳሜጅ ሊያደርግ ይችላል እና ይህ ነገር በቅርብ ይከሰታል ተብሎ ይገመታል። ያው በናሳም ተገምቷል። በተለያዩ በተለያዩ እንደዚህ ጀስት ሪሰርች በሚያደርጉ ተመራማሪዎች ኢቨን በሊቃውንት ራሱ በቤተ ክርስቲያን ብንሄድ ራሱ ይሄ ነገር በዮሐንስ ራእይ ላይ ስለተጻፈ ነገሩ አሁን እያየኑም ስለሆነ አሁን በሀገራችን ላይ ራሱ የመሬት መንቀጥቀጥ እያየን ስለሆነ ይህ የትራንዛክሽን ታይም ስለሆነ ይህም ቀኑ እየደረሰ መሆኑን ያሳያል ያሳብቃል ማለት ነው። ስለዚህ እያንዳንዳችን ከእንደዚህ አይነት ነገር መጠንቀቅ፣ በተቻለ አቅም ጸሎት ማድረግ፣ ይህንን መጥፎ ጊዜ ለማለፍ መትጋት ነው ያለብን። ምክንያቱም እነዚህ ከባባድ ነገሮችን ካለፈን በኋላ ጥሩ ወይ ደግሞ ብራይት ወይ ደግሞ ፊውቸሩ ደግሞ ወደ ስፕሪቹዋል ታይም ስለሚጓዝ ደስ የሚል ዘመን የሚመጣበት ነገር ያመላክተናል ማለት ነው። ግን እዛ ላይ ለመድረስ ደግሞ እነዚህ ከባባዶች ነገሮችን ማለፍ ይጠበቅብናል። አሁን እንደምታዩት እራሱ ወልድ ዋድ ስሪ አለ። እሱም በሚቀጥለው ጊዜ ያቀርብላቸዋለሁ። ወልድ ዋድ ስሪ እንዴት እንደሚነሳ ማለት ሶስተኛ ዓለም ጦርነት መነሻው እንዴት እንደሆነ፣ አሁን የተለያዩ ሰዎች የተለያዩ ነገር ነው የሚያወሩት ሶስተኛ ዓለም ጦርነት ከራሻ እና ከዩክሬን ከምናምን ከምናምን እያሉ ነው የሚያወሩት። ግን ደሜን ደሜን ፕሮፌሲ የተነገሩ ነገር አለ ሜጀር ፕሮፌሲ ማለት ነው። ሶስተኛ ዓለም ጦርነት እንዴት እንደሚነሳ ማን ቁልፍ ሚና እንደምትጫወት በማን እና በማን እንደሚካሄድ መቼ እንደሚሆን ዓመተ ምሕረቱን ባይታወቅም ግን በጣም በቃፋፍ ላይ ጫፍ ላይ ነው የደረስ ነው እና ተያያዥነት አለው የሶስተኛ ዓለም ጦርነት የዚች የኮሜት ከሰማይ ወደ ምድር መውደቅ የተለያዩ ነገሮችን የማየት የማስተዋል እና የመረዳት እውቀት ሊኖረን ይገባል። ስለዚህ ያለንበት ዘመን በጣም ከባድ ነው እና ሁላችንም እንግዲህ ፈጣሪ እግዚአብሔር ከዚህ ከሚመጣው ወይ ከሰማይ ከሚወድቀው ከሰማይ ወደ ምድር ከሚወድቀው ኮሜት ወይ ደግሞ የሬቶ ትንቢት በተባለው በዮሐንስ ራእይ ምዕራፍ ስምን ከቁጥር አስር ጀምሮ ስለተጻፈው ነገር እንድንድን እንግዲህ የእግዚአብሔር ቸርነትና የእሱ ጸጋ በሁላችንም ላይ ይደር ነው የምንለው። በሚቀጥለው ውዴ ቻናል ቤተሰቦች፣ በሚቀጥለው ስንገናኝ ስለ ሶስተኛው የዓለም ጦርነት እንዴት እንደሚነሳ፣ በማንና በማን እንደሚነሳ፣ መቼ እንደሚነሳ እና ደግሞ ደሜን ሪዝኑ እንዴት እንደሆነ ያለውን ሁኔታና ሲቱዌሽን በተቻለኛ አቅምና መረጃ ሰብስቤ አቀርብላችኋለሁ። እስካሁን ከኔ ጋር ስለነበራችሁና እና ስላዳመጣችሁኝ አመሰግናለሁ። ቻናሌን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በትትና ጠይቃለሁ። አመሰግናለሁ። ውዴ ቻናሌ ቤተሰቦች